ዝም ብለሽ ፈርተሽ ነው እንጂ ሊያውቅ አይችልም። ጌጤ ነግረዋለች። እንዴት ሆኖ ከዚህ ቤት እንደወጣ እኮ አንተ ስላላየከው ነው። በሌላ ጉዳይ ተናዶ ነው የሚሆነው። ይኸውልህ፣ ሆነም ቀረ እኔ ከዚህ በኋላ መታገስ አልፈልግም። ቆይ ለምን አንገለው? ጌጤ፣ እውነትሽን ነው አባይና ኢየሩስ ግንኙነት አላቸው? ወላዲቱን፣ እኔ ባይኔ በብረቱ አይቻቸዋለሁ። ወይኔ ቅዱስ ጋሼ ይሄን እንዳልነግሮት እኮ ነው። እኔንም ያለ ኃጢአት የሆነችው እኔም እንዴት ላሰብ የገዛ አባቴ ከሚስቴ ጋር ይማገጥብኛል ብዬ። አው ጋሼ፣ አጸያፊ ድርጊት ነው። በጣም ጌጤ፣ በጣም ይቀርታሽ። አረ ጋሼ፣ አልተቀየምኩትም። አሁን ወደ ቤት መመለስ አለብሽ። አንቺ ወዴት ጋሼ፣ አረ አይሆንም። እዛ ቤት ከሄድኩ ይገሉኛል። ማንም፣ በፍጹም ምንም አያደርግሽም። አረ ጋሼ እባክሽ፣ ጌጤ፣ ታግዥኛለሽ። እኔ ደግሞ ለማድረግ ያሰብኩት ብዙ ነገር አለ። እነሱ ደሞ ነው ያለው። በፍጹም ምንም አያረጉሽም። እሺ፣ እሺ ጋሺ የት ነው ያለሽው? እሺ፣ መጣሁ። በቃ መጣሁ። ቆይ ግን ከመግደሉ ጭራ ሌላ አማራጭ የለም። ማን ሊሆን ይችላል አላውቅም ብቻ ግባ ተነስና ወዴት ውስጥ ግባ ተነስና ሂድ ግባ ጭራሽችን ባለጌ ቤት ድረስ አመጣት አባይን ለመኝታ በማስቸገሯ ተጸጽታለች ይቅርታ ጠይቃ ከእንግዲህ እዚሁ መኖር ትፈልጋለች እንዴ? ጋሼ አዎ፣ ጌጤ። ለእኔ የጠየቅሽኝ እኔ ይቅርታ ጥያቄ ለእነሱም ጠይቃችኋለሽ? እሺ፣ ስማ፣ ይህ እኮ የመጸጸት ጉዳይ አይደለም። እንደሞ ብትጸጸትስ እዚህ ቤት መመለስ አለባት። ቆይ ጥፋቷን ካመነች ና የለመደኝም ካለች ምን ችግር አለ? አይ እኔ እንደዚህ አይነት ነገር አይመቸኝም። አሁኑ በመጣችበት እግሯ አትመለስ። አትመለስም። እሷ ከእንግዲህ እንደ በፊት እዚሁ ነው የምትሆኑ። ቆይ ከሰራተኝነት ውጪ ለአንተ የምጠቅም ነገር አለ እንዴ ማለት ነው አይ ሁኔታ እንደዛ አስመሰለብህ ንግግርሽን አሳምሪ ጌጤ ወደ ክፍልሽ ግቢ እንክ ደግሞ እያልኩ ሰውየው በቀል ይዞ መጣለህ የምን በቀል ጌጤን መለሳት ለምን ይዟት መጣ? ለምን ይመስላል? እውነቱን ሙሉ ለሙሉ ስለነገረችው ነው። አልቆልናል፣ በይኛ ሰማኛለህ። እውነቱን አውቆ እንዳላወቀ መሆን የፈለገው ሊገለጽ ስላሰበን። ቅዱስ እንደዚህ አይነት ነገር አያውቅም አይደል? ባያውቅማ ገና እንደሰማ ነበር። አንገታችንን ሲጥ የሚያደርገን ተንኮል ስላሰበ አይደል እንደዚህ እስከ ዛሬ ዝም ያለው። እኔ ያላቀው ለሰውዬው ምንድን ያልሹ? ለየትኛው ሰውዬ ለማ ይሆናል? ለቅዱስ ነው ምንም ማሪ ያልኩትም እና ምንም ሳትይ ሆነ መልሶ ያስገባሽ? ስለና ስለ አባቱ እንዴት ነገርሹ? ምንም አልናገርኩትም። እንዴት አላምንሽም፣ ንገሪኝ። ምንም አልናገርኩትም። አምኜሽ አይደለም ሁሉንም ነገር በራስ ያጣራለሁ ብዬ። አባዬ ከዚህ በኋላ ወደ ቤት መመለስ አለብህ። ምነው የኔ ልጅ ከበድኩ እንዴ? ከብደኝ ሳይሆን የራስህን ኑሮ መኖር ስላለብህ እና... ከቤቴ ይውጣልኝ እያልከኝ ነው? አባዬ፣ በቅንነት ተረዳኝ። ደግሞ እኮ እኔ ለአንተ የሚሻለውን ነገር ነው ማረገው። እኔ እኮ ወደዛ ቤት መመለስ የማልፈልገው የሞተች እናትህን ስለሚያስታውሰኝ ነው። በቃ አባዬ፣ እማዬ አንዴ ሞታለች እሷን እያሰብክ መጎዳት የለበትም እዛ ቤት ውስጥ ሁሉ ነገር እሷን ነው የማያስታውሰኝ ስገባ ስወጣ በሀዘን እጎዳለሁ እንደዛ ከሆነ ደግሞ ሚስት አግባ እኮ እኔ ነኝ ባገባው እናትን የከደዋት ነው የሚመስለኝ ሌላ ሴት ባይ እማዬ እኮ እንዴ ሞታለች መክዳት የሚባለው ደግሞ በህይወት ያለን ሰው ሚስት ማማገጥ የምን ሚስት ማማገጥ አይ እኔ ነገሩን ነው ያልኩህ። ለማንኛው ለማንኛውም ሚስት አግባ። ነገሩ ምንም አላማረኛ ከየሩስ ጋር ያለኝን ግንኙነት አውቀዋል ማለት ነው። አባዬው ወደ ቤቱ እንዴት ነገሩ ያለው እንዴ? ለምን፣ ምን ነው ደነገጥሽ? ያስደነግጣል። ኧረ እኔ መች ደነገግኩኝ? ለምንድን ነው ያልኩህ፣ ከኛ ጋር እስከ መቼ ይኖራል? ማግባት ምናምን፣ የራሱን ህይወት እኮ መመስረት አለበት። ቆይ በድንገት ካላገባ የሚያስብል ምን አዲስ ነገር መጣ? ለረጅም ጊዜ ሳስበው የቆየውት ነገር ነው። ይሄ ድንገት አይደለም። ቅዱሴ ባህሪ በጣም እየተቀያየረ ነው ቆይ የሰማው ነገር አለ እንዴ? እንድሰማ ፈለግሽው ያልሰማሁት ነገር አለ? አረ የለም፣ ያው ባህሪ እየተቀያየረ ስለሆነ ነው። አልተቀየርኩም። ከዚህ በኋላ ግን ለትዳሪ ትኩረት መስጠት እንዳለብኝ ተምሬያለሁ። የምን ትኩረት? ትዳሪን መያዝ በደንብ መንከባከብ አለብኝ። ለምን አስፈለግም ምን ነው፣ ሌላ ጊዜ ለስራ እንጂ ለእኔ ጊዜ አትሰጠኝም የምትይኝ አንቺ አይደለሽ እንዴ? እሱሞ አውቋል አውቋል፣ ቅዱስ ሁሉንም ነገር አውቆታል። ከዚህ ቤት ሂዳለኝ እና እሺ፣ ቆይ፣ ምን ብናደርግ ነው የሚሻለን? ይግራ አይገባኝ። እሱ የሆነ ነገር ማድረግ አለብን። የሆነ ነገር ምን? እኛም በማያስጠረጥር መልኩ ሲጠርገን ንግደነው። አንድ ቤት ውስጥ እየኖርን እንዴት ነው እኛ ሳንጠረጠር ምንገለው እንዴት እንደሆነ አላውቅም፣ ግን መፍጠን አለብን። አታስቢውልሽ፣ እኔ የሚገሉ መድኃኒቶችን አውቃለሁ። ወይ በምግብ ወይ በመጠጥ አድርገን እንሰጥዋለን። ታዲያ የምን ጊዜ ማጥፋት ነው? ዛሬውኑ ማድረግ ነው። ጌጤ፣ ምን እያደረግሽ ነው? ምሳ እየሰራሁ ነው። እሺ፣ አንዴ ስልኬን ሜታ ክፍል ውሃ ናምጥችላለሁ። አመሰግናለሁ። ከአባይ ጋር ወደ ቤት ውስጥ ለመሄዱ አወራችሁ? ነ አራ ላወራንም፣ ደሞስ ምን ብዬ አወራዋለሁ። አይ እዚህ በነበረበት ጊዜ በደንብ ስለተቀራረባችሁ ብዬ። መቀራረብ ማለት ያው እንደ አማች ምናምን ሳይሆን እንደ አባትና ልጅ ነው። እሱማ ተቀራርበን ነበር፣ ያው ግን ከአንተ ከልጁ በላይ ለሱ የሚሻለው እኔ አላውቅም። ሐሳቤን እንዲህ በቀላሉ የምትቀበይኝ አልመሰለኝም ነበር። ባል አደለህ ምንስ ብትል እንዴት አልቀበልህ። ቆይ ቅዱሴ ውሃውን አጠጣው። እጠጣዋለሁ ግን ግን ምን? አይ ታዩ በቃ። እሺ ውሃውን ጠጣዋ? እጠጣዋለሁ ምንድን ነው? ይቅርታ፣ በእናትሽ፣ አውቄ አይደለም እንዴ፣ አውቄ አይደለም አልኩሽ እኮ ከቅድም ጀምሮ። ውሃውን ጠጣው፣ ጠጣው ስለነበረ ስታሽ ሆነ፣ ሙኖ ተደፋ። በቃ ችግር የለውም ሌላ ውሃ ቀድቼ ይጠጣሉ? የራስ ጉዳይ ማትረባ። እሾህን በእሾህ ማለት ልክ እንደዚህ ጋሽ ችግር ተፈጥሯል። የምን ችግር? መርዝ ጋሽ መርዝ። ታረጋጋ እንጂ የምን መርዝ ነው? እየሩስ ውሃ ውስጥ መርዝ ሲጨመር ያቻታለሁ። ምን የምርሽም? አዎ ጋሽ፣ እንዳይጠጡት አደራሽ። አልጠጣውም ጌጤ። አቤት ጋሽ። አመሰግናለሁ። እንዴ ጋሽ፣ ግዴት ይኮኑ ችግር የለውም? ውሃውን ደፋው። እንዴ አወቀብሽ? እንዴ ያወቀ አይመስለኝም። ግን ሳያውቅ ታዲያ እንዴት ይደፋዋል? አላውቅም፣ ግን ውሃውን ደፋው። አንድ ጊዜ እንኳን አልቀመሰውም? ጭራሽ አረ ምንም አልቀመሰውም። በቃ ተበልተናል። ተበልተናል ብሎ ነገር የለም። ሌላ መንገድ መፈለግ አለብን። ቆይ ከዚህ ውጭ ሌላ ምን አይነት መንገድ አለ? አላውቅም፣ ግን ሌላ መንገድ ምን አይ ምንም እንትን ደህንነት ልጠይቀ ይመታል? አሞህ ነበር እንዴ አባዬ? እንዴ ደህንነቱን ለመጠየቅ ደግሞ መታመም አለበት እንዴ? አይ በቃ ዋናው አለመታመም። ወደ ቤት መች ልትሄድ አሰብክ? ምን ልጄ እኮ እዛ ኦና ቤት እንዴት ፈረድክብኝ። ቆይስ ከመቼ ከኛ ጋር ትኖራለህ? ግድ ነው አባዬ። ምን ነው ቅዱሴ እንደዚህ ይባላል እንዴ? ይኸውልህ አባዬ አንድ ቤት ውስጥ አንድ አባወራ እና አማወራ ነው መኖር ያለባቸው። ሞቴል ልታፋጥነው ፈልግሃል ማለት ነው። አባዬ ጥሩ ሚስት አግብታህ እኮ አዲስ ህይወት ጀምራለህ። እዝም በለው አባዬ። አንተ አትጨነቅ፣ እኔና ቅዱስ እናወራለን። ቅዱስ ተከተለኝ። ከዚህ ቤት ውጣ የምልህ ግን አባትን በዛ ልክ ማንቋሻሹ ተገቢ ነው? ወደ ቤት ሄድና ኖር ማለቱ ማንቋሻሽ ነው እንዴ? አይደለም፣ ግን ቆይ ምን አለ እዛ ሄዶ ብቻውን ከሚደብረው ከኛ ጋር ቢኖር። ቆይ አንቺ ይህን ያክል ከሳሰብሽ ለምን ሄድሽ? አብረሻ ነው እንዴ? እኔማ እዚህ ከባሌ ጋር ነው የምኖረው። ስለዚህ ጨከነ ብሎ እንዲኖር የራሱን ህይወት መልመድ አለበት። ብዙ አትጨነቂ። የኔ ልጅ እንትን እኮ የሆነ ነገር ላማክር ብዬ ስመጣ ተኝታል ታዲያ ጠዋት አይደርስም ይደርሳል እንትን እኮ ኖ በቃ እንቅልፍ አላስተኛ ብሎኝ ለዛ ምንድን ነው እንደ አንገበገበ ነገር አንቺ ተኝተሻል ነበር እንዴ ለምን ተነስተሽ ነው? እኔ ድንገት ነቅቼ እኮ ነው። እሺ እሺ፣ በቃ አባዬ። በቃ የኔ ልጅ ተኛ፣ ጠዋት እነግርሃለሁ። በቃ ይቅርታ ቀሰቀስኩ፣ ተኛ። እሺ እንዴት አደርሽ? ጌታዬ፣ አደርግህ ጋሽ። እሺ፣ አይገርምሽም? አፍኖ ሊገድልኝ ነበር እኮ። ጉር ነው መቼም የአባት ክፉ። እሳቸውን አየው የሚገርም እኮ። ያወኩኝ ሁላ ይመስላቸው? ወይስ ምን አይነት አይናውጣነት። ቆይ ግን ጋሽ፣ ደፈርሽኝ አይበሉኝና፣ ምን ሊያደርጉ ነው ያሰቡት? እኔ እንኳን ያሰብኩት ቀዝቃዛ በቀል ማለት። ቀዝቃዛ በቀል ማለት ምንድን ነው? ስሜታዊነት የለበትም። ብዙ ጊዜ ሰዎች በስሜታዊነት የሚጸጽታቸውን ነገር ያደርጋሉ። እኔ ግን እንደዛ ማድረግ አልፈልግም። ሁለቱንም ለየብቻ ብቻ ለኃጢአታቸው የሚገባቸውን ቅጣት ነው የሚሰጣቸው። ጋሼ ግን እርስዎ ቀስ ብሎ ሲዘገዩ እነሱ እንዳይቀርሙን ብዬ ነው። በጭራሽ አይገድቡኝ፣ አታስብኝ። እሺ ጋሼ በዚህ ሰዓት ነው እንደ ቤት የሚጸዳው ሌላ ስራ እየሰራ ነበር እሺ አንዴ ስልክሽ ስጪኝ የምን ስልክ ያንቺን ስልክ ለምን ፈለግሽው ምን አገባሽ ቆይ ስልኬን ዝም ብዬ ሰጥሻለሁ እንዴ ይቺን ትወዳለ ጄሪ አንቺ ሰራተኛ መሆንሽን ረሳሽ እንዴ አልረሳሁትም ግን ደግሞ ስልኬን አልሰጥሽ እሱ ነው የልብ ልብ የሰጠሽ እሱ ነው አይደለ እንደዚህ ያጠገበሽ አሁን ቤቱን ላዝዳ አንዴ ተወጪልኝ አንቺ ግራሽ ቀደም ባንዴ፣ ስልክሽን ካልሰጠሽ ራሴን ልከላከል ነው ስል ብለህ ብለህ በሰራተኛ ታስቀጠቅጠኝ ጀምራል። ቆይ ከኔ ጋር ምን ያገናኛል? በራሳችሁ ጉዳይ አይደል? እንዴት ተጣላችሁት ታዲያ? ስደበድበኛ ያያት አይደለ? አባራታ አሁኑኑን ልብስሽን ሰብስበሽ ሂጂ በላት። እንደሱማ አይሆንም። ቆይ አንቺ ለምንድን ነው ስልኳን ይፈልግሽ? ለሆነ ጉዳይ ፈልጊው። ጌጤ፣ አንቺ በጣም ትልቅ ጥፋት ነው ያጠፋሽው። ከአንቺ ጋር እንነጋገራለን አሁን። ጂሮ ሰራሽ። በቃ ሂጂ ነው የምትላት? አታባራትም ነው ወይስ ውሽምነት ምናምን ጀምራችኋል? ምንድን ነው ያልሽው? ቆይ ከሰውነት ለወጣው ማንነትሽ ከኔ አንቺ አብሽም አንጀቴን እኮ ነው ያራሽኝ። እና ጋሽ አልተቀየሙኝ? ለምን ብዬ ይቀየምሻለሁ? እላዩዋ ላይ ሆንሽ ስትቀጠቅጫት እንዴት ደስ እንዳለኝ ባይችልኝ። እውነት ጋሺ፣ እኔ ደስ እንዳሉት በቅማ በደንብ ቀጠቅጣት ነበር። ለዛሬ በደንብ ይበቃታል። ለማንኛውም ስልክሽን ፈልግ። አስጠይቅሽ የነበረው ለእኔ ላክሽው መልእክት ለማየት ነው። ስለዚህ አሁኑ ሆኖ አጥፊው። እሺ ጋሺ፣ አሁን አጠፋዋለሁ። ደግሞ ሳላደንቅሽ አላልፍም በጣም ጎበዝ ተደባዳዊ ነች፣ ያረጋሽ ደሞቶ ዝም ብዬ እኮ ነው ለኮፍ ለኮፍ ያደርጋል ኳት። ምን ሆነሽ ነው ተንጨባረሽ የመጣሽው? ጌጤ የደበደበች። ምን ምን እየሳክ ነው? አረበድ አትጫታ፣ አትስቂ እችን ቀጫጫ መምታት አቅቶች ነው ስላላየሃት ነው ብረት ነች የአንቺ ጉብዝና አልጋ ላይ ብቻ ነው አሁን የምፈልገው እሷን ቀድመን እንድንገላት ነው እንዴ ስለ ደበደበችሽ ብቻ ትሰማኛለህ ለቅዱስ ወሬ እያቀበለች ያለችው እሷ ነች እሷ የሆነ ነገር ካልሆነች ቅዱስን ምንም ማድረግ አንችልም ታዲያ ከመግደሉ ማባረሩ አይሻልም ቅዱስ እሺ አይልማ ካልግድናት በቀር ልትወጣ አይፈቅድም እባክሽ እሷን በቀላሉ መግደል አያቅትም በጣም ጥሩ እሷን ከገደልክልኝ ሽልማት አለ ታዲያ አሁን ብሸለም እኮ ለግድያው ብርታት ይሆነኛል ኖኖኖ መጀመሪያ ግደላት ሳይሰሩ መሸለም የለም መጀመሪያ ስራና ትሸለማለህ ምን ልታደርግ መጣ? ምን ላደርግ ይመስልሻል? ዝም ብለሽ በሰው ህይወት ስትፈተፍቺ ፍጪ፣ ይሄው ልትሞቺ ነው። ማለት ልትገለኝ ነው? አይ እሹሩ ብዬ ላስተኛል። አሁን ሳጮህ ትወጣላ። አትወጣ ይሄው ልትመቺ ነው። ቀጥ ብለውጣ ልጮ ነው